የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ሀገረ ስብከትና የደቡብ ምዕራብ ሸዋ ምዕራባዊ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ እንዲሁም ክቡር አባታችን መላከ ሰላም ቀሲስ ሰላማየሁ በሸገር ሀገረ ስብከት ዋና ስራ አስኪያጅ እዚህ የተገኛችው የአድባራት አስተዳዳሪዎች፣ ሰባክያነ ወንጌል፣ አይንተ እግዚአብሔር ካህናት አባቶች፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችው እግዚአብሔርን የምትወዱ ታላላቅ አባቶች፣ እናቶች፣ ሕፃናት፣ አባቶች በእግዚአብሔር ሰላም እንደሚቆያችው። አሜን። እግዚአብሔር አምላካችን በወደደውና በፈቀደው ብፁዕ አባታችንን ስንመኛቸው በመካከላችን ተገኝተው ሊባርኩን ቃለ ምዕዳናቸውን ቃለ ቡራኪያቸውን ለመቀበል በምኞት ስንጠብቃቸው የነበረውን እግዚአብሔር አምላክ በመካከላችን ስላደረገልን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። አዎ ረኛ ልጆቹን ለማበረታታት እና ለማስተማር ለመባረክ ጨለማ አይገድበውምና ብዙ አባታችን ቀኑን ሙሉ በድካም ላይ ነው የዋሉት። ገጠር ድረስ ደርሰው አገልግሎት ላይ ነው የዋሉት። ነገር ግን እኛን ልጆቻቸውን በማክበር በመካከላችን ተገኝተው ልጆቼን አይቼ ባርኪያቸው አልፋለሁ በማለት በመካከላችን ተገኝተዋልና እግዚአብሔር አምላክ እንግዲህ የምንለው ነገር የለም። ስሙ ለዘላለም የተመሰገነ ይሁንልን። እጅግ እጅግ እድለኞች ነን። እግዚአብሔር ብዙም ይህንንን ጉባኤ ለማዘጋጀት ያቀርነበት ዋናው ምክንያት እንደ ቆየ።

ቅዱስ ነው ይላል። ዱስና ስለዚህ በዚህ መገኘታችሁ እናንተ ውፅዋ ናችሁ ቅዱሳናችሁ ማለት ነው። ከዚህ የበለጠ መልካም ስራ ስለሌለ፣ እግዚአብ ከማምለክ የበለጠ በጎ ነገር ስለሌለ በዚህ ተገኝታችሁ መባረካችሁ፣ ቃሉ መስማታችሁ፣ እሱን ማገልገላችሁ ትልቅ በረከት አግኝታችኋል። ሁላችንም በረከት አግትል ስለዚህ በዚህ ምሽት ታችን ትታችሁ ተራችን ትታችሁ በዚህ በመገኘታችሁ በጣም እጅግ እግዚአብሔር ይወዳችኋል፣ እኛ ምናከብራችኋለን። ስለዚህ ሁሉ ጊዜ በሱ ቤት መገኘት ቅዱስ ያሰኛል፣ ብፁዕ ያሰኛል። በቤቱ መገኘት ከሌላው የተለየ ህዝብ ያደርጋልና ሁሉ ጊዜ በዚህ በመገኘት እዚህ መገኘታችን ልዋጋአ በረከት ለጸጋ አለው ና ዛ በረከቱ እንግዲህ ሁሉ ነገር መነሻው ወንጌል ነው። ህዝብ ሁሉ ነገር የሱ ነው። ና ስለዚህ እግዚአብሔር ስለወደደን ስለፈቀረን ወደዚህ ዓለም መጣ እኛ ለማዳን። እኛም ደግሞ እሱን ስለወደድ እዚህ ተገኝተናል። እሱ ከወደን እግዚአብሔርም ይወደናል። እግዚአብሔርን የምንፈልገው ነገር ሁሉ ያደርግልናል። እና ስለዚህ በወንጌል ሁሉ ነገር መሆን አለበት። በወንጌል ከዚህ ከተማ እስከ ገጠሪቷ አብያተ ክርስቲያናት መስጠት አለበት። ሁሉም ኦርቶዶክሳውያን የሆኑ መማር አለባቸው። ወንጌል በቋንቋው ሁሉም በቋንቋው መማር አለበት። በአማርኛም፣ በኦሮምኛም፣ በጉራግኛም፣ በወለልኛም፣ በሌላው በትግረኛውም ቢሆን ሁሉም በየቋንቋው መማር ያስፈልጋልና ይሄ ዛሬ የተጀመረ አይደለም። ቤተክርስቲያን የተመሰረተችው በቋንቋ ላይ በተናገሩ ለጋጉት ባህሉት በሀገር ሁሉ ቋንቋ ተናገሩ አባቶቻችን መማርያ በሀገር ሁሉ ቋንቋ ነው ያስተማሉ። ዓለምን የለወጡት አልጫ የሆነውን ዓለም ያጣፈጡት በሰባ አንድ ቋንቋ ነው የዓለምን ሁሉ ቋንቋ ስለተናገሩ ላ ስለገተናቸው ዓለም ሁሉም ይህን አልጫ የሆነውን ዓለም ያጣፈጡት የለወጡት በቋንቋ ነው። ስለዚህ በቋንቋ በየአቅጣጫው መንገድ ማስተማር፣ መስበክ ምዕመናን ወገኖቻችን ለምዕመናን ወገኖቻችን በጫካውም በከተማውም ያሉትን ምዕመናን ልጆቻችን መድረስ ይገባናል። ቋንቋን ስንል ለኃጢአት ይመጥሯዋል። ቋንቋ ሁሉ እኩል ነው። አማርኛውም፣ ኦሮምኛውም፣ ጉራግኛውም ሌላውም ቋንቋ እኩል ነው፣ መግባቢያ ነው። ሌላ ነገር የለውም። በቋንቋ ግን ህዝባችንን አስተምረን ማትረፍ አለብን። ከኛ የራቁትን ማምጣት አለብን። መመለስ አለብን ወደ ቤታችን ለማለት ነውና ስለዚህ ይህንን ጉባኤ ያዘጋጃችሁ በጣም እጅግ እናመሰግናችኋለን። ትልቅ ምዝጋና አለ። በእውነቱ ተሰብስባችሁ በመካከላችሁ በዚህ ቦታ ላይ ጉባኤ ማከናወናችሁ ከዚህ የበለጠ ስራ የለ። ከጉባኤ ከወንጌል የበለጠ አገልግሎት ስለሌለ በዚህ መልኩ ማድረጋችሁ እጅግ ልትመሰገኑ ይገባቸዋል። አመሰግናቸዋለሁ። ስለዚህ ጉባኤው መቀጠል አለበት፣ እንደዚሁ ማለት ነው። አሁን እዚህ ተጀምሯል፣ ሌላ ቦታ ደግሞ መቀጠል አለበት፣ መቆም የለበትም። ይን አመቱ ሙሉ በየአድባራቱ ጉባኤው መቀጠል አለበት። ሁላችንም መንቀሳቀስ አለብን፣ መስራት አለብን ለማለት ነው። ስለዚህ ዛሬ ብቻ ጀምረን ለመተው ሳይሆን ለመቀጠል ነው ይመስለኛል። ስለዚህ በዚህ በርቱ፣ ቀጥሉ። ይሄ ጉባኤ አስባችሁ ማድረጋችሁ ትልቁ ስራ ይሄ ስለሆነ ዋናው ስራችን ይሄ ስለሆነ ስለዚህ በዚህ በርቱ፣ ቀጥሉ ነው የምለው። ሁላችንም በጋራ ሆነን እንሰራለን። በጋራ ናንተ ጋር ሆነን እኛም አለን። ስለዚህ ቀጥሉበት ለማለት ነው። አላከገነት ካሳ ሁን ጊዚህ ደብር ከመጡ ያው እንደሰማሁት ብዙ ስራ እንደሰሩ ብዙ ስራ እየሰሩ ነው ያሉት። ሞንታር ባነበረ ሞንታር በተደስተዋል በተለያዩ ጊዜ በሳምንታት ደግሞ ወንጌል እንዲሰጥ በማድረግ ብዙ አገልግሎት እየሰሩ ነው ያሉት። እጅግ በጣም ይሄ ነው የሚያስፈልግ። መስራት ያስፈልጋል። ለውጥ ያስፈልጋል። እንግዲህ እዚህ ያለው ችግር ምን እንደሆነ አውቃለሁ፣ ገባኛል አካባቢው ቦታው ችግር አለ፣ ብዙ ነገሮች ችግር እንዳሉ አውቃለሁ። ግን በተቻለ መጠን አገልግሎት እንዲሰፋ ምዕመናን እንዲማሩ ወንጌል እንዲያውቁ የማድረግ የመንቀሳቀስ ስራ መስራት በጣም አስፈላጊ ነው እና ወንጌል ያዘኑትን ያጽናናል። ተስፋ የቆረጡት እዚህ መጥቶ ተጽናንቶ ተስፋቸው እንዲቀጥል ያደርጋል።

እንግዲህ ባለቤት ካልጮኸ ቤት አይደርስም ይባላል እና እንቅስቃሴ ማድረግ በየአቅጣጫው አቅጣጫው እንቅስቃሴ ማድረግ ያስፈልጋል። መታት ያስፈልጋል። ጊዜን መቅደም ያስፈልጋል። እና ካልበረታ ካልተንቀሳቀስ የሚመጣ የለም እና ስለዚህ መና አሉ